እነዛ ሰዎች ትዛት ምን ላድርግ? ይሄው ቢያንስ ተሰማ እንደዚህ ሆነ። ይሳይሽ አይጨክንም። ይሄ እኔ ግን ያ ሰውዬ አንድም ቀን ተዚህ ብሎኛ ያቅ እዚህ ለመቆየት ለምንድን ነው የፈለግሽው? ወይስ አሁንም ምስጢር እንደሆነ ነው? አባዬ በዚህ ሰዓት ለናው ማስፈልገው ይመስለኛል። ከቤት ሁሉ እኮ ንጹህ ልብ ያለው ሰው ብቻ ነው ይናው። ሙጮኛ እኮ ምናልባት አባት ሊኖራት ይችላል። እቺ ዘልዛ ያለ አይደል? እውነት ነው። እንዴት ሴት ልጅ ትዳርሳት ይስገለዋል? ለወንድ ልጅ አሳልፋ ትሰጣለች። እኮ መረገም ነው አባዬ። ምግብ በላ እንዴ? እኔ እኮ የመድሃኒት ሰዓት ረፈደብሽ ብዬ ስሮጬ ነው የመጣሁት። ምነው አሁን ያወራሁት ነገር የጣም አይመስልሽም? ምን እያደረግሽ ነው? ከንፈርሽ የሆነ ነገር አይቼ ላነሳል። ድሮም የፈራሁት ይሄ ነበር። ወደ ክላስ ሊወስደኝ እኮ ነው። ሲጀመር ድንገት ቤታችን መጥታ የኤሚን ሹፌር በዛ ላይ በተደጋጋሚ ጊዜ ከኑሃሚን ጋር አብረሃል። ቆይ አንተ ማነህ? ስለ እኔ እንዴት ነው የማወቅ የፈለግህ? ይኸውልህ ከእህቴ በፍጥነት እንድትርቅ እፈልጋለሁ። ከኑሃሚንም እንደሰው ይሄ ተነስ። እሺ ከኑሃሚን ገለማ ስለኔ ተሰማ። ጓደኛ ለማጣራም ሞክሬ ነበር። ላይኩን ይባላል አንድ ሰው እዩ፣ የናጠጣ ተባለ። እንዴ ነግሬሽ ነበር እኮ እኔ ከዚህ የትም መሄድ አልፈልግም። እና እድሜ ልክሽን የዚህ ቤት ሠራተኛ ሆነሽ መኖር ነው የምትፈልጊው? ሴትዮዋ እኮ ጭራሽ ገረድ አርጋሻለች። አባዬ፣ እኔ ለሴትዮዋ ብዬሽ አይደለም ለናሁን ብዬ ነው እዚህ ቤት መቆየት የፈለግኩት። ከናሁን ፍቅር ይዞሻል እንዴ? እንዴት በዚህ ፍጥነት እንደተፈጠረ ባላውቅም። አባዬ፣ ከናሁን ፍቅር ይዞኛል እንዴ? እኮ በጣም ደስ የሚል ዜና እኮ ነው። መቼም እያቀለድሽ መሆን አለበት ነው። እዛ ቤት እንደምን፣ ዋናው ጥያቄ እዛ ቤት እንዴት ሁለት፣ ነው የማይታመን ነገር። ወይዘሮ ገነትና ልጇ ኤደን የጎዳና ተዳዳሪ መስለው ጎዳና ላይ ወጥተው፣ ሰው የዘራው ነውና የሚያጭደው ጎዳና ላይ ወጥተዋል። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤት ሰዎች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ነው ኑሃሚን ክፍል 25 ተለቀቀ። ወደ ክፍል 24 ስንመለስ ማነች ኤም ሰክራ ከትምህርት ቤት መታ ከጓደኞቿ ፓርት ጋር መጣ ከኤርሚ ክላስ እየተወላገደች ትገባለች። ኤርሚያስ ክላስ በመግባት እኔ አንተ ጋር እዚህ ነው የማድረው በማለት ነበረ እሱ ጋር ስትከራከር እየነበረችው። እሱም ቀጥታ መውጣት አለብሽ ከዚህ ሲላት አባቴ እንደዛ ሆኜ ቢያየኝ ምን አይነት ስሜት ይሰማዋል? ክላስሽ ቀጥታ ሂደሽ ገብተሽ ተኝ ቢላትም በፍጹም ክላሴ ላይ ነው በእነሱ ላይ ነው የማልፈው፣ ስለዚህ አባቴ በዚህ መንፈስ ቢያየኝ በፍጹም አያመኝም ይገለኛል በማለት ትለዋለ ኤርሚያስም ግራ የተጋባው እንዴት ነው ታዲያ እዚህ እንትን የምትይው ቢላትም ኦሪ ነው የምለው ውጭ ካልከኝ እያለች ነበረ እንደዚህ እየተወላገደች የነበረው ኤርሚያስም ግራ የተጋባው እሱም ውጭ ቢላትም ጸጥብላ ብላ ኦ ስትል አፏን ያፍናት አልጸድበይ ብሎ እንግዲህ ማነች ናሆሚ እሷንም እንደዛ እንትን ያደረጋት እንዳጠቃት ጠብቃት አለሁ እንዳያጠቃት በማለት ነበረ ፊትም እየፎከሬው። ከዛም እሷም ከላይ ሆና ድምፅ ስትሰማ ማታ ላይ ስምን ልናፈስ ብላ እንደ ወጣይ ሲነጋገሩ ከበራቸው ሆና ተለጥፋ ስታዳምጣቸው ነበር። በዚህን ጊዜ እንግዲህ ናሆም ከላይ ሆኖ ደግሞ እሷን ያያታል። በሚያያት ጊዜ እንደጠበቅከው አይደለም ናሆም እያለችው ነበር። ስለምን ነው የምታወሪው? ምን አገባኝ ነኝ እያላት ነበረ። አይደለም እንደጠበቅከው አይደለም እኔ ኤርሚያስ፣ ማን ነው እዛ አዲሱ እንትን ጋ ሹፌር? ቤት ሰው ድምፅ ሰማ እየጮሆት፣ ምን ስሰማ እበር ላይ ስናፈሶ ነበረ፣ የዘም ጊዜ እየሰማ ከበሩ ጋር ሁኜ ነው ብትለውም እኔ ምን አገባኝ እህቱ መሰለች እንጂ እህቴን እድሜዋ እንኳን እንትን ያላለ እንዳትናገሪያት፣ እዚህ ቦታ እንዳጨምሪያት ብለዋት ጭሆባት ይሄዳል። ገባሽ ሁለተኛ ስለ እህቴ እንደዚህ ስትይ ብሰማሽ በፍጹም ብሎ ተቆጥቶ ናሆድም ተነስቶ ይሄዳል ማለት ነው። እሷም እንግዲህ እኔ ስለ ሰው ህይወት ምን አገባኝና ነው? ግን ሰው ለሰዎቹ እንደ ዝምጭን የራሴን ራሴን ህይወት እያለች ነበረ ናአሁኔ እየተናደደች እየነበረው እንደዚህ ብሏ ሲሄድ ማለት ነው። እሷም እንግዲህ እንደኔ እንዳያጠቃት ያኔ እኔ ጋ ህይወት እንትን ያለ እሷን ምንም ብጠላኝ እንትን እንድላት አልፈቅድላትም እጠብቃታለሁ በማለት ነበረ እንግዲህ ስትል የነበረው ኑሃሚን ማለት ነው። እሱም ትቷት እየወጣል ጊዜ እሷም ይህንም ብላ ሳለ እንደዚህ ስለተናገራት ተናደላይ ከአባቷ ጎን ቁጭ ብላ፣ አባቷ ምን ሆነች ነው ኑሃሚን ዛሬ ቢላትም ምንም አልሆንኩኝ ትለዋል። እንዴ እስኪ በደንብ እንደዚህ እኮ ብለሽኝ አታውቂም እያሉ ነበረ አባትዬው። እሷም እንግዲህ ና በቃ ምንም አልሆንኩኝ አልኩ እያለችው ነበረ አባቷ እናቷ ተሳማ ምን ሆነሽ ነው ቢላት፣ ምንም አልሆንኩ ብትለው፣ እኔ ያንቺን ጸብ መች አጣሁ መችም። ማን ነው ይሄ ልጅ አስቀይሞሽ አይደለም አይደለ ሲላት፣ አሁንም ከሱ ጋራ የፍቅር ግንኙነት እሱ ጋር ስላለሽ ወይስ ምንድን ነው ቢላት፣ እኔ እደርስበታለሁ። እኔ እንዳሰብኩት ከደረሰ ጸልይ እንዴኔ እንዳሰብኩት እንዳይሆን እያላት ነበር። ምንድን ስትለው አባቱ እህን እንዳሰብኩት እንዲያውም በእሱ በፍቅር እንትን ብለሽ ከሆነ ቢላትም በፍጹም አሁንም አሁን አይደለም እያለ አሁን እስሱ ጋር እንደሆነ ምን ይታወቃል እያላት ነበር። እና ጸጥ ብሏት ይሄዳል። እንግዲህ ኑሃሚን መመታ ግቢ እያጸዳች ነበር እና ኤርሚን መጥቶ እያናገራት ነበረ ማታ እየሰማሁ ነበር የምትለውትንም ሁሉ እየሰማሁ ነበር፣ ከበር ላይ ሆኜ የምትላትን ሁሉ ሰምቻለሁ። ትትለው ነበር አሁንም ድረስ። ያው ተወችኛለች ማለት ነው። ይህ ነው ወድስ ይላል። ይህ ነው ወዳት በል እያለችው ነበር። ሲቀጥል ደግሞ አብሮ ማነው ና ሆድም ሰምተዋል ከላይ ሆኖ እሱም ይሄን ትንሽ አይቷል እያለው ነበር። ከገባህ እያለችው ነበር። የዚ ጊዜህም ብለው እተታው ትሄዳለ። እሱም ይሄን በሚላት ጊዜ ይናደዳል። አንቺ ነግረሽ ነው ቢላትም፣ ይህን እንደማንናገር አንተም ጠንቅቀህ ታውቃለህ ብላው ትተው ትሄዳለች። እዚህ ጊዜ ግራ ይገባዋል ኤርሚያስ ማለት ነው። ወደ ኤደንና ወደ ወይዘሮ ገነት ስንመጣ እንግዲህ ገነትና ማነች ኤደን ከበር ወድቀዋል። ጎዳና ተዳዳሪ ሆነው እብድ ሆነው በቃ የሚኖሩት አኗኗራቸው ከሜዳ ነው እንትን የሚሉ ሴትዮዋ ጠጪ ሁናለች። በቃ እየጠጣች ነው እንትን የምትለው የዚ ጊዜ ሰዎቹ በሚያልፉ ጊዜ ፈሊስ አንድ ብር ስጠኝ እያለችውም ዝም ብለዋት እየሄዳሉ። ብትለምናቸውም ብትለምናቸውም የዚ ጊዜ እንግዲህ ኤደን በፔስታል ነገር ለምና ይዛ እየመጣች ነበረ። እናም ወይዘሮ ገኒ ሲያልፉ ለንሳ ስጠኝ ብትለው ምን ቢላት እንዴት አይሰጡም? እያለች ትናደዳለች። በሱም በሰዎችም ስላልሰጧት ማለት ነው። ወፍ የለም አሁን። እሷ ማነች ኤዱ ስትመጣ ሽቀላ እንዴት ነው ስትላት፣ እናቷን ወፍ የለም ምንም የለ ትላታለች። ገኒ እሷን ማለት ነው። የዚህ ጊዜ እንግዲህ አንድ ሀሳብ ግን መጥቶልኛል ትላታለች እናም ወይዘሮ ገነት አንድ ሀሳብ አለኝ ስትላት፣ እሷም ምንድን ነው ሀሳብ? የአንቺ ሀሳብ ባታስቢ ይሻላል ትላታለች ኤደንን። ኤደን ምንድን ነው ኤደንን? ብላስ ጠይቅ አባትሽን። ለምን አንፈልገውም? አባትሽ ጋር እንደዚህ ሆነች እንትናት ወደ አባትሽ ግን ስትላት አቴጅም ስትላት ምናምንድን ሲኦል ነው የሚሄደው እሱ በወሰደኝ ጊዜ አንድ ቀን ይወስደኛል እያለች ነበረ። ፈጣሪዋን ማለት ነው በጠራኝ ጊዜ ይወስደኛል። ይሄ ተመችቶኛል ያለሁበት፣ ይሄ ያለሁበት ህይወት እያለች ነበረ። በዚህም ጊዜ እንግዲህ ገኒ ማነች? ገኒም እንደውም በጣም የድሮ ጓደኛው በጣም ዝንጥ ያለ ሀብታም ቤት ነው ያለው ብለዋል። ስለዚህ አንቺ እንትን ብትይ ይሻላል ትላታለች። እንዴት እስከ ዛሬ ያላስታወሻቸውም ዛሬ ልታስታውሽ ይቻልሻች ትላታለች ኤዱ። እናም እንዴት አስታወሽው በምትላቅ ጊዜ እሷም እንግዲህ ያለቻት እንደ መቼም እንደዚህ ከሆነች ሲያይሽ ተሰማም ዝም አይልም ብዬ ነው ካየሽ እንደዚህ ከሆነች ብዬ ነው ስትል፣ አንቺ ግን እኔ ግን አንድ ቀንም አስታውሻለሁ አንቺም ዛሬ እንዳስታወሺው አይገባኝም ትላታለች ኤዱ። አቶ ተሰማ የሚታከምበትን ሆስፒታል አይቼዋለሁ፣ ጥቅልል አድርጌ። ስለዚህ አሁን ያለበትን ሰፈር ሂደሽ ማጣራት መጠየቅ ነው፣ ሆስፒታል ሂደሽ እንደወጣ እንዳልወጣ ደግሞ የሚሆነው ሆስፒታል ይሆናል። ስለዚህ የሚታከምበትን ገንዘብ ይዘሽ ትመጫለች፣ እንደዚህ አንሆንም እያለቻት ትመክራት አለች ወይዘሮ ገነት ኤደንን ማለት ነው። ለመናገር ያው ፊልም ሆኖ ሳለ ኤደንና ማነች ችገኒ የዘሩትን ያኔ እንደዛ ሰውየውን ሲያሰቃዩ ምን ሲሉ ነበር? አሁን እነሱ በተራቸው ደግሞ ጎዳና ላይ ወጥተው እንደዚህ እየተጨቃጨቁ ነው። ሄደሽ ሆስፒታሉን አጣሪ፣ ሆስፒታል ነው የሚሆነው። ስለዚህ ሄደሽ ከእግሩ ስር ተደፊ። መቼም ከሱ ከተሰማ ከባልሽ ጋር አይደለም ስላት፣ አይ ከሱ ጋር ሳይሆን ከሀብታሙ ጋር ሄደሽ ከእግሩ ስር ተነጠፊ ትላት አለች። እሷም እንግዲህ ግን ዛሬ ምንድን ነው እንደዚህ አባት አባት ሳያለሽ፣ አባቴ ደግሞ ሙቷል ወይም የሚኖር በህይወት እንኳን እንትናቴም እንደዚህ የጣለኝ አባት እያለች አልነበረና እንግዲህ እንተባብለው ሀሳቡ ጥሩ ነበር ግን እንዴት ያኛው አያስቀርበኝም እያለች አባትሽ ነው ቢሆንም እኮ ዛሬ ይሁን አሳድጎሻል፣ እያለች ነበረ ገነትም ማለት ነው። እናም ደግሞ በመጨረሻ ይሄን እየተባባሉ የሆነ ሰው ሲያልፍ ብር ስጠን ሲሉት ለምሳ ሲል ይሰጣቸዋል። ይሄን ሲሰጣት በይ እዚህ ጋር ስድስት ብር ጨምረሽ በቃ የሚጠጣ ሂድሽ አረቄ አምጪ እያለቻት ነው ወይዘሮ ገኒ። አረ፣ እማዬ ቢያንስ እንኳን የሰጠች መርቂ፣ ስትላት፣ ተመረቃል ተመረቀ፣ ምንድን ነው የሚመረቀው? አትልም እንግዲህ። እግዚአብሔር ይስጠልኝ እንኳን አላለችውም ማለት ነው እንዴ፣ ትመጻደቃለች እንግዲህ ተመረቀን ተመረቀ ሳይው ማ እባክሽን፣ ብላ እሱም ዝም ብሎ ይሄዳል ማለት ነው። ሳመርቀውን ብሩን ተሽቀዳር መዛይዝና እሚጠጣ ገዝተሽ ነው እያለች በቃ ጭሰው አለ። አብደዋል። ብቻው የሚጠጡት መጠጥ ነው በቃ ራሳቸውን የሆነ ቆሻሻ ላይ ጥለውታል ማለት ነው። እናም እንግዲህ ወደ ኑሃሚን ስንመጣ ኑሃሚን ከአባቷ ጋር ብላ ምን ሆነች ነው አባቴ፣ ቁርስ በላ ላቅርብልህ እያለኝ መጀመሪያ እያወሩ ነበርና፣ እዚህ ቤት ምን ሆነህ ነው ስትለው እዚህ ቤት በቃ በጣም ነው እንትን ያለ ይልኩኝ ማን ነው ይምጣና ከዚህ ቤት እንወጣለን እያላት ነበር። እንዴ አባዬ ግን አሁን እንኳን ትንሽ ብንቆይ ትለዋለች ማለት ና ሆቲ በጣም ጥሩ ሰው ከቤቱ ሰው በጣም ጥሩ ልብና ጥሩ አስተሳሰብ ያለው ነው። ስለዚህ እንደዚህ የሆነ ባንሄድ እያለችው ነበር። እንዴ ሌላ የምንቀርበት ደግሞ ይሄ ሚስጥር ነው በይ፣ ቢላት ይሄ ነው አንቺ ምንድን ነው ከሱ ለዚ ብቻ ነው በቃ እያላት ነበረ። መጨረሻ ላይም አዎ አባዬ እያለችው ሳለ እንግዲህ ይሄንን አውርታ እሷም የሚያቺ ቤተሰብ እኮ እሷም ቤተሰብ ይኖራታል አሁን ከጋብቻ በኋላ እንደዚህ ስትንዘላዘል የቤተሰብ ክብር እያለው ነበረ። እሷም እንግዲ እንዲ አንተም አባዬ እንደ ሌሎቹ እንደ የቤተሰብ ክብር ነው ወይስ ስለ እሱ ነው ምታስብ? ይለውም እንዲ አዎ የቤተሰብ ክብር እኮ ማንም ቢሆን እንትን ይላል፣ ሲላት፣ እሷም ይህን ትላለች። የኔ ልጅ ግን በቃ ክብሯን የጠበቀች እንትን ያለች፣ ሲላት፣ ቁርስ በላ ብላ ወሬውን ትቀይሳለች ሌላ የወራዎች ይህን ታወርኛለች። ሳ ምንድን ነው እያለ ግራ የተጋቡት አባቷ እንግዳ አቶ ተሰማ ይህን ይላታል። ተነስታ ቆይ ቁርስ ላምጣለ እያለችው ነበር። ሰውየውም በጣም ይጠራጠራል ማለት ነው። ወደ ናሆድና ወደ ኤርሚ እና ኤም ስንሄድ እንግዲህ ኤምን ይዟት እየወጣ ነበረ። ናሆድ ማን ነው ኤርሚያስ እንደዚህም ጊዜ እንግዲህ እንደዚህ እያወሩ ሳለ ፍቅረኛ አለህ? ደግሞ ማታ በስካሪ ያወራሽውን እንትን እያልሽ እውነት አድርጊው እያላት ነበረ። የዚህም ጊዜ እሷም ግድ እራስ እንትን ማለት ነው እያለች ሳለ እንግዲህ እንደዚህ ወደ እጇን ወደ እንትንጠንትን ብላ ቅርብ ስታረጎ ዳፉ ከኋላ እያማን ነው እና ሆድ እያያታል እና ውረድ በማለት ምንድን ነው የምትሰራው? ይውረጅ ብሎ ትምህርት ቤት እኮ ላይ አደርሰኝ ነው እያለች ነበረው

ናሁሚ እምጋ እሷም ጋር የምትቀርበው እያለ ነው። ስለ ናሆሜ አዎ ስለ ናሆሜ ምን ስለ እሷ ይመለከታል ስዘዛሽ ግን እያለ ነበር። እንግዲህ ወደ ናሆሜና አባቷ መልሰን ስንሄድ ምንድን ነው ሲል አዎ ናሆሜን አፍቅሬዋለሁ ብላ ለአባቷ ትነግረዋለች። ይሄ እኮ ታዲያ ደስ የሚል ነገር ነው፣ ፍቅር ይዞሽ አለ ይከሱ ቢላት አዎ ብላ ትነግረዋለች። የዝም ጊዜ እንግዲህ ማን ነው ኤርሜያስ ከበር ሆኖ እያዳመጠ ነበር ወደ ናሆድ ስንመጣ እንግዲህ ወይዘሮ ገኒና ማነች ኤደን በመንገድ ላይ ያገኙታል ማለት ነው። ስለ አባቷ ጠይቃ ከሱቅ መጥማ ነው ከሆስፒታል መታ ሳለ እንግዲህ ይሄ የቤት ቤተ መንግስት የመሰለ ነው እያለኝ ናሆድን ታገኘውና በዝቤ ነው ብለውኛል ላጣራሁ ብላ አቶ ተሰማ እና አሁን የእህቴ ናት እንደዚህ እያለ ሁሉንም ታሪክ ታወራዋለች። እሱም እንዴት እያለ አዎ፣ ከኛ ጋር ናቸው እያለ ነበረ። ከዚህም እንግዲህ ሁሉንም ሲሰማ በጣም ተገርሞ ይሄዳል ወደ ቤት። ተቆጥቶም ሰው ሁሉ አይታወቅበትም እያለ ቴለኝላለች። ይህን ጊዜ እንግዲህ እሱም ይህንን ተሰምቶ በቃ በር ላይ ቁሞ እያዳመጠ ነበረ አዎ አፈቅረዋለሁኝ ናሆድን፣ ሆድን ብላል። አባቷ እየነገረች እያለቀሰ የነበር ከቀልዴ ነው በይ እያለ ነበር፣ እያዳመጠ የነበረው ኤርሚ ማለት ነው። ይሄም ሲደርስበት ከቀልድ ውሸት ነው በይ እያለ ነበር። ኤርሚያስ የሰማው ይህንን የሰማው ናሆድ ግን እሷን ያኮርፋታል። አንቺ ግን እህት ወንድም የለኝም እህት የለኝም ብለሽ አገኘኋቸው ብሎ ሁሉንም ሲያወራት ትደነግጣለች እሷም ነበር መከታተል ለሱ ነገሩት ብላ ትነግረዋለች አባቷ